የአዲስ ራዳር ቤተሰቦቼ ዛክ ነኝ ው ዛሬ በአዲስ ቪዲዮ ተመልሼ ተገኝቻለሁ እውነት ለመናገር አዲስ ነገር ነው የሆነብኝ ትናንትና ሰርጓ ነበረ የባለ ተሪኬ ትናንት ከአዳራሽ ተመልሳ ዛሬ መኖሪያ ቤቷ ውስጥ ትገኛለች እና ው የእኔን የአዲስ ራዳርን የኢትዮጵያን የቤተሰቦቻቸውን ሁሉ እርዳታ የፈለገ የእሷ በእናትም በአባትም የሚገናኛት ወንድም አላት ናሆም ይባላል ስልክ ደውሎልኝ ነበር ማታ ወደ ስድስት ሰዓት አካባቢ ለእኔ አዲስ ነበረ ው ማላቆም ስልክ ነው የተደጋጋመ ሲደወልልኝ አነሳሁት ካነሳሁት በኋላ በጣም እያለቀሰ በጣም ነርቨስ ሆኖ ነበር ያናገረኝ እና ሲያናገረኝም እህቴ ልሞት ነው ድረስላት እህቴ መኖር አልቻለችም ገና የሰርጓ ምሽት ነው ወይ ዛሬ ማታ ትሞታለች ወይ ነገ ይገላታል እባክህና እያለ ሌሊቱ ሙሉ ሲደውልልኝ ነበረ ያለኝ ቦታና እኔ የምገኝበት ቦታ ደግሞ ጭራሽ የማይገናኝ በማታ ሄድ የማልችልበት ቦታ ስለነበረ በጠዋት ተነስቼ ተገኝቼ ይኸው ዛሬ እዛ ቦታ ላይ ነው የምገኘው። ና ወደ ቤቱ እየሄድኩ ነው። ኦልሞስት ያለኝ ቦታ ተዳርሻለሁ። ቅርብ ርቀት የሚታየን ግቢ ይመስለኛል። ስልክ ደውለታለሁ። ግቢ ውስጥ እንገባለን። እህቱ የሚገላት እህቱ ልሞት ያደርጋት ከሰርጓ ማግስት እንደዚህ አይነት ሁኔታ ቤተሰቡን እንደዚህ አይነት ነገር ውስጥ ያካተተው ምንድን ነው የሚለው ነገር ስላስጨነቀኝና ሀሳብ ስለሆነብኝ ይህን ጉዳይ ዛሬ ልፈታ ይህን ጉዳይ ዛሬ ዳር ላደርስና ለእናንተ ለኢትዮጵያውያን ሊያስተምራችሁ ሊመክራችሁ ይችላል ብዬ አሰብኩ ጉዳይ ስለሆነ ፈርላሲስ ዛሬ እዚህ ዛቅ ተገኝቷል። ያው ለሚዲያችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። እስከ ፊዲችን ፍጻሜ ድረስ አብራችሁ እንዲቆዩ እጋብዛለሁ። ኮሜንት መስጫው ላይ የገባቸው ሀሳብ አስቴታቸው እንድትሰጡ ስልባ ክብሮ ጠይቃሉ። አመሰግናል እንግዲህ ተመልካቾቻችን ያው ካውሮት በኋላ በስልክ ጥቁር በር አለ ያሱን በር ከፍተህ ግባ ነው ያለኝ። ከፍቼ ከገባሁ በኋላ ይሄ እውነት ሰው የሚኖርበት አይነት ግቢ ራሱ አይመስልም። የሆነ ሸለቆ ሸንተረር ምናምን አይነት የበዛበት ግቢ ነው። አዲስ አበባ ላይ እንደዚ ግቢዎች አሉ ብዬ አላስብም። ና ው እኔ ላይ የሆነ ነገር እንኳን ታስቦ እኔ ላይ የሆነ ነገር እንኳን ተፈጽሞ ወይ እኔ ላይ የሆነ ነገር እንኳን ሊያደርግ አስቦ ከሆነ እኔ ምንም አላቅም። ራሴን በተቻለኝ አቅም እየጠበቅኩ፣ ራሴን በተቻለኝ አቅም ኮንትሮል እያደረግኩ ነው ያለሁት። ና ግራ የሚያጋባ ነገር ነው። ለማንኛውም በደወለልኝ በአወራኝ ስልክ ደውለታለሁ። በጣም የሚያስፈራ አይነት ነገር ነው ጥቁር ግቢ አለ አለ ግቢ ውስጥ ከፍቼ ገባው። ስገባም ይሁን ጸጥ ያለ ቦታ ነው። ለማንኛውም ስልኩ እየጠራ ሄሎ፣ አዎ ግቢ ውስጥ ገብቻለሁ። ወዴት ነው የምመጣው? ደህና ነህ አንተ እእእ እንግዲህ ተመልካቾቻችን እየገባሁ ነው ወደሚለኝ እንትን ይኸው ትንሽዬ በርን አለ ያለኝ ይሄ ደረስኩ። ነው፣ እንደት ነው? አንተ ነው የደወልክልኝ? ምንድን ነው ምንድን ነው? ደህና ነህ ሰው ሰው ስላለ ከኔ ጋር ሰው ስላለ፣ ወይ ወደ ውስጥ መግባት የሚችል ሰው። አንተን ከዚህ በፊትም በሚዲያ አቀአለው ጥሩጥሩ ፕሮግራም ነው የምታቀርበው። ያንን ነገር ከበፊትም ስለመከታተል ነው። እንግዲህ አሁን አስፈላጊ ነገር ነው። አንተ ምን እህት ምንሆናለች ሆነ የተጎዳ ሰው አለ፣ እዛ ጋር ክፍት በር ይታየኛል። ሰው አለ ሰው አለ። አዎ፣ ድምፅህን ቀንስ። በሚስጥር ነው የምሆን ያለበት፣ ይሄ ነገር አለ። አንተ መናገሬ ምንም እንደው፣ አንተ ራስህን ለማዳን፣ እኔም ራስህን ለማዳን፣ ይሄ ነገር ሚስጥር ነው የምሆን አለበት። አደራ፣ ትሰማኛለህ አይደል? እኔ አሁን እዚህ ጋር በሚስጥር ምናም የሚባል የሚያስፈራ ነገር አይኖርም። ገብቷል አይደል? እኔ አዲስ ራዳር ነኝ፣ ዛክ ነኝ ታቀኛለህ? አቃለሁ ብለኛል። አዲስ አበባ ውስጥ አሉ ከሚባሉ ሚዲያዎች አዲስ አበባ ውስጥ አሉ ከሚባሉ ለሰዎች ጭንቀት ደራሽ ሆንኩ ሚዲያ ነኝ። ይህንንም ስለምታቅነው ጠርተኸኝ የመጣው ስለዚህ ከላይም ከታችም ከጎንም ከኋላም ብዙ አይነት የኔ ምላቸው ያሰማራቸው ሰዎች ስላሉ ምንም የሚያስፈራ ነገር፣ የሚያስጨንቅ ነገር የለም። የመጣውን ነገር መፍትሄ ለማግኘት ጉድጓድ እንገባለን፣ መቃብር እንቆፍራለን። ምንም የሚያስጨንቅ ጉዳይ አይኖርም። ስለዚህ ረጋ ብለ ማውራት ያለብን መንገር ያለብን ነገር ሁሉ እንድትነግረኝ ነው የምፈልገው። አትጨናነቅ። ምንም የሚፈጠር ነገር የለም። አዲስ ራዳ አርጋ ነው የመጣው። እሺ። እመኔ እሺ። ሙና ጎፍሮ ኮ በቃ ጻድቅ ነው የሚመስል የሚሰራው ስራ የሰይጣን ስለሆነ እኮ ነው። ማን ነው ጽሙና ጎፍሮ ጻድቅ እህቴ ይብለኛል። ምንድነው የተፈጠረው ነገር? እስቲ በደንብ አስረዳኝ። እንግዲህ እንደነገርኩ ነው በስልክም የእህቴ ባለቤት ፓስተር ነው ብያለሁ። እንግዲህ እንደዚህ አይነት ሰው ነው። አዎ አዎ፣ በቃ የሚሰብክ ስንቶቹን እንትን የሚል ሰው ነው። እንግዲህ ከዚህ በፊትም እሱን ከማግባቷ በፊት የሚታወቅ ሰው ነው፣ እኔ ያውቀዋለሁ። በገናናና ስሙ የትም ነው የሚታወቅ ነው ሰውየው እኮ። እሺ፣ ከተገባ በኋላ ምን ተፈጥሮ ነው ታዲያ? ልክ አሁን አጸያፊ ነገር ነው የተፈጠረው። ስለዚህ ሁሉንም ነገር እዛ ቤት ተቀምጧል። ሁሉንም ነገር ራሰ ተጠይ ማለት ምን አይነት አጸያፊ ነገር ነው እያደረገ ያለው ሰውየው የማይገባ ነገር ነው። በቃ እህቴን እያላ እኔ ውልክ ለመግለጽም በጣም ከባድ እየሆናብኝ ነው። ነገሩን አንተ በደንብ አጥኒበትና ውስጥ አሉ ገብተን ብናነጋግራቸው የተሻለ። እኔ ምንም ነገር ሳነግረኝ አሁን እዚጋ ወደ ውስጥ ሊገባና ላጣራ አልችልም። እህት ምንድን ነው የተፈጠረባት? ቢያንስ የሆነ ፍንጭ ስጠኝ። ይውልክ ከኔ በተሻለ ደግሞ እሷ ነገሩን ግልጽ አድርጋ ታስረዳለች። እህት እዚሁ ነው እዚሁ ቤት ነው ያለችው። አዎ እሱን እኮን እያልኳለሁ። ገብተን ያለውን ነገር በግልጽ እንጠይቃት። እሱ የለም እሱ የለም ፓስተሩ አሁን እዚህ የለም። ሰውየው ቤት እንደሚገባ ማይታወቅም። ስልብ ስልብ ብሎ የሚመጣ ሰውዬ ነው እንግዲህ። በጣም ብዙ ቦታ እንትን ስላሉት ነው ቀስ ብለ ግባ ያልኩት። እኔ ሳስበው ራሱ የሆነ ድብቅ ካሜራ ያለውም ይመስለኛል። ይህን ያህል እሽ። ለማንኛው በቃ አሁን ለእህት እንድረስላት። ቤት ነው በዚህ ነው የምንገባ። እኔ ነኝ። እዚህ ቤት እዚህ ቤት እዚህ ቤት እኔ ነኝ። አንዴ በሩን አከፍችው። አይደለም እዚህ ጋር ለጥያቄ ፈልጌሽ ነው። ጎረቤት ነኝ። በሩን ክፈችው። በሩን አትታገኝ። በእናትሽ ስሚኝ፣ ስሚኝ ስለዚህ ተረጋጊ፣ ወንድምሽ አለ፣ እኔ አለሁ። ስለዚህ ተረጋጊ። እኔ ዛክ እባላለሁ። ስሚኝ፣ እኔ ዛክ እባላለሁ። የአዲስ ራዳር ዩቲዩብ ሆስት ነኝ። እኛ ዩቲብ ላይ አስተማሪ ቪዲዮዎች ስለ አዲስ ትዳር፣ ስለ አዲስ ሙሽራዎች፣ ስለ ጎጆ ሽልማቶችም ስለ አዲስ ሙሽራዎች ምናምን ብዙ ነገር እያደረግን ስለዚህ አዲስ ጎጆን ቤታችሁን ልንመርቀው ስለ ባለ ቤቶች ልናወራሽ ያለበትን ነገር ሁሉም ነገር ልናስተካክል ነው የመጣ። ስለዚህ እዚህ ጋር ነርፈሳት ትሆኚ ሳትበል እንዲህ አዲስ ሙሽራ ነች ገና፣ ቬሎውን እራሱ እኮ ለብሰሽዋል። ተረጋጊ። አሁን ቤታችሁን ጎጆአችሁን መሸለም ነው የመጣ ነው ብዬሻለሁ። እሱ ወዳጄ ነው ብዬሻለሁ። ስለዚህ ተረጋግተሽ እናውራል። ስምሽ ማን ይባላል ከመጀመሪያ እስቲ? ምን ማለት ነው? ጠ ስሚ ስሚ ተረጋጊ

የደረሰብሽ ነገር ህይወትሽ ላይ ሀፕን ያደረገብሽ ነገር ቢኖርም መፍትሄ አስፈልጓል። በእንደዚያ አይነት ሁኔታ መቀጠል አይነት ምቺ ሴት መሆን የለብሽም። ለአንቺ የቆምን ሰዎች ነን እያልንሽ እኛ ላይ እንደዚህ መሆን ተገቢ አይደለም። ይቅርታ፣ እኔ ሚስጥሬ ሚዲያ ላይ አውጥቼ መናገር አልፈልግም። አትናገሪ። እኔ አሁንም ሚስጥር ስሚ። አንቺ ቆይ፣ እንድትጎጂ እኮ አልፈልግም። አንቺ ቆይ፣ ለምንድን ነው የማይገባሽ? ሰውየው ሆን ብሎ ያቀደ ሴራ ያቀደ ሰውዬ ነው እያልኩሽ እኮ ነው። ይሁን ይሁን አሁን ላይፍሽ ላይ መፍትሄ ትፈልጊያለሻ? ያን መፍትሄ ለመስጠት ደግሞ የመጣን ሰዎችን ሚስጥሩሽን እናውጣ፣ አደባባይ እናውጣ። ካሜራው ከፈለግሽ ይጠፋልሻል። ሁሉም ነገር ይስተካከልልሻል። ወንድምሽ ከጎንሻል። ምነች ነው ምን ሆነህ ነው? እዚህ ጋር እኮ እንዳበደ ሰው እኮ ነው የሆነች ያለች። አይምሮ አጤነኛ አይደለም እንዴ? ሲጨንቃት እኮ ነው ሲጨንቃት ነው። እንግዲህ የምታደርገው ስታጣ ነው እንዲህ የምትሆነው እንዴ። ምንድን ነው የተፈጠረ ያለው ናሁም? እቺ ልጅ አይምሮ አጤነኛ አይደለም እንዴ? እኔ እኮ ነው አንተ ብቻ ነበር የተናገርኩት ያለሁበት ከጓደኞቼ ተገልዬ። ምን ሆነሽ ነው? ተስምኝ እኔ፣ ተረጋጊ፣ ቁጭ ብለን እናውራ ምንድን ነው ስለ? በቃ ስለ ላይፍ ነው የምናውረው ብዬሽ አለው እኮ አዲስ ሙሽራ ነሽ። ምን ሆነሽ ነው? ምንድን ነው ነገሩ ነው? ሰውዬው በጣም በጣም ተንኩለኝ። ገና ከምናገሪ በፊት አሁን ይመጣል። ካሜራ በድብቅ ነው አስቀምጠው። የት ነው ካሜራ ያስቀመጠው? ቦታውን አላውቀውም። ቦታውን ነው የማላውቀው። ማለት እዚሁ ቤት ውስጥ ነው ካሜራ ያለው? በቃ ተረጋጊ፣ ስሚኝ። እዚሁ ቤት ውስጥ ነው ካሜራ ያስቀመጠው። በቃ እሱ ሳይመጣ መፍትሄ ነይ ተረጋጊና ይሄ ሶዬ ሳይመጣ እንደ ቶ ካሜራ ናሆም ቶ ይሄ ሶዬው እንደሚመጣ ካውሽ የተከታተለሽ ከሆነ በቃ የተፈጠረብሽ ነገር መፍትሄ ፈልገሽ ነው የሚመጣ ነው። ገብቶሻል አይደል? ተረጋጋ ናሆም ተረጋጋ። አንተ ስሚ፣ ስሚ አዲስ አበባ ውስጥ አሉ ከሚባሉ መፍትሄ ሰጪ ቃሌ ሞልቼ መናገር ነው የሚችለው ለሰዎች ደራሽ ከሆኑ ቲዩብ ውስጥ አንደኛው የኔ ቲዩብ ነው። እኔ ደግሞ ዛክ ይባላለሁ። ገብቶሻል አይደል? እኔ ከአንቺ ማንነትሽንም ምንነትሽንም ፈልጌ አይደለም ወንድምሽ ያገኛል። ስሚ እሺ፣ ባክል ለምን እሺ ትይም፣ በቃ ማንነት ይዛታሽ ልንገር፣ እሺ ትግሬ ነው ችግር የለውም። ፊትሽን ማሳየት አይደለም ፊትሽን ይሄን ቪዲዮ ራሱ መልቀቅ ራሱ ከሌለብኝ ላለቀው እችላለሁ። ይሄ አንቺ ፍላጎትና ነኝ አንቺ መፍት ነው። ስለዚህ ምንድነው የደረሰብሽ ያለው ምንድነው? አፕን ያደረገብሽ? ዋይ እንደዚህ መሆኑ ተገቢ አይደለም። በሽታውን የደበቀ መድኃኒት አይገኝለትም ነው። ስለዚህ ተረጋጊና አውሪኝ ዛከባላለው ልረዳሽ፣ ላግዝሽ እስከ የትኛውም ጥግ ገደል መግባት ካለብኝ ገደል አብሬሽ ልገባ የተዘጋጀ ሰው ነኝ። ማንነትሽን ሳላቅ ቤተሰቤ ሳትሆኝ ምንም ሳትሆኝ፣ ግን ኢትዮጵያዊነት፣ እህት ወንድምነት፣ ሴትነት ይዞኝ የመጣው ሰው ነኝ። ስለዚህ በቃ ሆነ እመኝ በናድሽ እሺ ምንድን ነው አበን ያደረገብሽ? ምንድን ነው የሆንሽው? እኔ በቃ ማንም ሰው ጋር አልሄድኩም፣ ሚስጥሬን ምኔን ለማንም አልተናገርኩም። በቅርብ የሚገኘ ወንድሜ ነው አብሮ አደጌ ነው። ወንድሜ ማለት ለእኔ ብዙ ነገር ሆኖልኛል። እሺ አሁን አታልቅሽ። ምንድን ነው ታዲያ? እሺ መፍትሄ ልሰጥሽ ነው የመጣሁት። ምንድን ነው የሆነው? ወንድምሽም ከዚህ በፊት ያወራኝ ነገር አለ በጣም ተወዳጅ እህቱ እንደሆንሽ ሁለት ብቻ እንደሆናችሁ ለእናት ለአባቶቻችሁ እናትና አባቶቻችሁ በህይወት እንደሌሉ አንቺን ካጣ መኖር እንደማይችል ስለዚህ አንቺን ሊያጣ የሚያስችለው ነገር አንቺ ልትሞጂ ወይ አንቺ የሆነ ልትጎጂ የሚያስችል ነገር ምንድን ነው ነው? እሱ ሲመጣ ደግሞ እንደዚህ የምትፈሪው አይነት ሰው ከሆነ ጉዳዩንም ልነግርኝ ስለማች እሱ ሳይመጣ መፍትሄ ፈልገን እንጠብቀው። አታልቅሽ፣ በናትሽ አታልቅሽ። እሺ እኔት አለንልሽ በቃ ከጎንሽ። ምን ሆነሽ ነው? አንድ ቸርች ውስጥ ነው የምናገለግለው። እሱ ፓስተር ነው። እኔ ኮር ውስጥ ነው ማገለግለው እና በአጋጣሚ በአንድ ቀን ታወቅን። እሱ እንትን የሚልበት ቦታ ነበረን፣ አገልግሎት ነበረኝ፣ እዛ ይርኩኝ። በቃ በአንድ ቀን እንትን ግንኙነት፣ በጣም ተግባባን። ያለ ስራችን መገናኝ ጀመረን። በቃ ላፊት ተግባባን ከሚባለው በላይ። ከዛ በቃ የሃይማኖት ሰው ስለሆነ በጣም ትልቅ ሰው ነው። እሺ፣ ስለዚህ ተረጋጊና። እሱ ቸርች ነው የትሽው፣ ፓስተር ነው ብለሽኛል። ስለዚህ ኳየር ላይ የተዋወቅ ነው ብለሽኛል። አገልግሎት ግሎዝ ላይ የተዋወቅ ነው ብለሽኛል። ከዛ በኋላ ልንገናኝ እንችላለን ብለሽኛል። ና፣ የት አካባቢ ነበረ ቸርቹ? የት ነው የትሹ? እንዴት ነው የተግባባችሁት? ኳየር? ምን አይነት ሰው ነበረ? ምን አይነት የአገልግሎት ፕሮግራም ላይ ነበራችሁ? በጣም በጣም ለሰው ልጅ ሪስፔክት አለ ሰውየው ማለት ነው። በዛ ሰዓት በቃ የሰው ልጅ ድርጊቱ ነው ወደሱ እንድትሳብ የሚያደርገው። ና፣ እኔ እንጃ በጌታ ዝም በቃ የሆነ ቀለዝ የለኝም እሱ ለመግለጽ ና እሺ። ከዛ በኋላ ምን አይነት መቀራረብ ምን አይነት መገናኘት ተፈጠረ? በቃ ምንገናኘው ካፌ ውስጥ ነው ሰው በበዛበት ቦታ እናሱ ምንገናኘው ማለት ነው። እና ከጋብቻ በፊት ምንም ነገር አላደረግንም ስለማይፈቀድ። በቃ ከተጋባም በኋላ እኔም ለልጅ ያለኝ ጉጉት ያውቃል ቤተሰብ በቃ በጣም ምን እንጃ፣ ከልጅነት ጀምሮ ያለኝ ምኞቴ ነው። ኢን ወግናትን አባቴ አይቶት ቢሞቱ በጣም ነበር ደስ የሚል። አልተሳካልኝ። ከባድ ነው። አታልቅሽ፣ አታልቅሽ። አሁንም ቢሆን እኔ አሁንም ቢሆን አንድ ቀን ክፉ ነገር የተፈጠረ እሺ፣ ተረጋጊ። ግን አሁን ያ የተፈጠረው ነገርን መፍትሄ ለመስጠት ከስር መሰረቱ መነሳት፣ ከስር መሰረቱ ማጣራት፣ ከስር መሰረቱ መመንጠር ስለሚኖርብን በነዛ ሁለት አመት ኦልሞስት ትናንትናን ያገባሽው፣ ስለዚህ ሁለት ዓመት ከምናምን ወር ከ8 ከ9 ወራት የትውቅ ጊዜያቶች ውስጥ ይህ ፓስተር የምትዩው ባለቤትሽ ምን አይነት ሰው ነበረ? ምን አይነት ሁኔታ ነው ያለው? ቤተሰቡ ሁኔታው፣ ስለ ትዳር የሚያወረው ነገር ኦልሞስት ፊውቸር ታወራላችሁ ብዬ አስባለሁ። ነገ ስንጋባ፣ ነገ ስንወልድ ልትሉ ትችላላችሁ ብዬ አስባለሁ። እንደዚህ አይነት ነገር ውስጥ ምን አይነት ወይ ነበር የሚያወራሽ? በጣም ነበር የሚያወራኝ በጣም በቃ የሆነ የኔ ብቻ ፍላጎት አልነበረም እዛጋ፣ የሱም ፍላጎት ነበረ። በቃ በጣም በቃ ጉኩት ነበረ። በቃ እንዴት እንደሚንከባከበ ከነልፎ ከነልፎ ለወንድሜ እራሱ ያለው ቦታ ያለው ፍቅር ግን አላውቅም። በአንድ ቀን በአንድ ምሽት እንደዚህ ዓይነት መጥፎ ነገር ተፈጠረ። ጭራሽ አላሰብኩትም። ማለቆ ሲሆን የሆነብኝ፣ የሰርጋችሁ ቀን ማታ ሙሉ ለሙሉ ዲስኮይ ተቀየረ ያልሽኝ ነው። አዎ። ምን ሆነ? ምንድነው የተቀየረው? እሺ ምንድነው አፕን ያደረገብሽ? ጉ ማታ የሰርጉ ማታ ክብሪ ማለት አላሰብኩትም ማለት ሲምቱ ምናምን ማለት ምንድን ነው? ናሁም እያወራች ያለችው ነገር አይቲንግ እሷ እያለቀሰች ራሷን መቆጣጠር እስቲ አንተ እንኳን የምታስረዳኝ ሁኔታ ቢኮስ የዛን የሰርጓ ቀን ደንግጠ ያለቀስክ ያወራኝ የደወልክልኝና ዛሬ የመጦበት ምክንያት አንተ ነህ። ስለዚህ ምንድን ነው እንደ እንደ መግናት ይሄ ለመናገር በጣም የሚያሳፈር ነገር ነው። እንደው ይሄ ሃይማኖት ምንም የማይፈቅደ ነገር እኮ ነው። እናት ከንዶ እኔ ከብደኛል፣ ቃሉ እንደው ግራ አጋባጭ ምንድን ነው እያለ ያሉ። አንቺ በቦታው ነበርሽ፣ ቢያንስ አንቺ ሁኔታው ላይ ነበርሽ። ጉዳዩ የተፈጸመብሽ አንቺ ነሽ፣ መፍት የምፈልጊው አንቺ ነሽ። እና በእናትሽ ግልጹ ነሽ፣ አሁን እየለመንኩሽ ነው፣ ላግዝሽ እያልኩሽ ነው። ስለዚህ በናሽ ምንድን ነው የተፈ ሲምቱ ማለት እናርግ ምንድን ነው የተፈጸመው? አስረጅኝ ቀስ ብለሽ እረ፣ እኔ እራሴ ቃሉን አላውቀውም። ጌታ እራሱ እንደዚህ ዓይነት ብዙ ጊዜ ተምሬያለሁ ከሆን ነገር ሰምቼው እኔ ፓስተር ነው ብዬ ከልቡ ትክክለኛ ሰው ነው ብዬ ነበረ ከእሱ ጋር ትዳር ዘላል። ፓስተሮች የሚያስነቅ ነው። ቤት ከገባችሁ በኋላ ሳምቲንግ ሙሉ ለሙሉ ነው የተቀየረው። ምንድን ነው የተቀየረብሽ አስረጅኝ። በቃ አቤት ገባል። ከድግስ በኋላ በቃ ወደ ክፍላችን ገባል እንዳልኩ ከኔ ሴትነት ክብሬን አሳልፌ ልሰጣው ነበር ተዘጋጅቼ የገባት። እሱ ግን በማላቀው ባልጠበኩት ነገር ነው የጠበቀኝ። ጭራሽ በቃ ማን ነው ነው ያልኩት፣ ማን ነው በጌታ ስም እንጃ ማላቀው ሰው። እሩም ከገባችሁ በኋላ ውስጥ መቶሽ ነው ተናግሮሽ ነው ወይስ ሲምቱ ብቻ ነው ያለሽ? እኔ ከንቺ ጋር እንደዚህ አይደል ለመፈጸም የምፈልገው እንዲህ እና እንዴት ነው አልኩት። እኔ ከንቺ ጋር በሲምቱ ነው ያለኝ። ቃሉ አልገባኝም። ምንድን ነው እኔ እኮ ልጅ መውለድ ቤተሰብ መስልወግባህሉን ይቅርታ ይገባኛል። ያው አዲስ ሙሽራነሽ ልጅም እድሜሽም ምናምን ይገባኛል፣ ግን ማለት በዚህ መፈጸም አልፈልግም። በሲምቱ ነው ሲል ምንድን ነው አንቺ የመለሽለት ምላሽ? በምን አይነት ሁኔታ ሆኖ ነው ያለሽ? ምንድን ነው አንቺም ካልገባሽ ቃሉ ለመጠየቅ ሳልሞከርሽም ነው ጠየቁት ጠየቁት። በቃ በጣም ነው የሚከረደው። እኔ እውነት ለመናገር እንደዚህ አይነት ነገር የሰሞት ዛሬ ነው። በጣም ነው የደነገጥኩት። በጣም ነው ያፈርኩት። በጣም ነው የተሳቀኩት። ምን ማለት ነው? አዲስ ባለትዳሮች ናቸው፣ አዲስ ፍቅረኛሞች፣ አዲስ የተጋቡ ሰዎች ናቸው። ገና ከመጋባታቸው ማታ ላይ እያደረገ የጠየቀ ያለው ነገር በጣም የሚያሳፍር፣ በጣም የሚያስከፋና በጣም ልክ ያልሆነ ነገር ነው እንጂ ልጅ በጣም የምታሳዝን ገና ያው የሙሽራ ልብሷን እንኳን አልመለሰችም። ሰርጉ እንኳን በጣም አላለቀም። ገና መርስ የሚባል ነገር አለ። ትናንትና ስምንት ሰዓት የምሳ ፕሮግራም የነበረ ሰርግ ገና ማታውኑ በተፈጸመ ነገር ክብረ ንጽናዋን እንኳን አልጠበቀላትም። ሴትነቷን አላከበረላትም። እውነት እንዳለችው የሃይማኖት ሰው እውነት እንዳለችው የፓስተር ሰው እንኳን ከሆነ ወጠጤ እንኳን ኖርማል ዱርዬ እንኳን የማያደረገውን ነገር ነው። ገና የሙሽራ ልብሷን ሳታወርቅ እንደዚህ ቀሙሩ እያለቀሰች አይኗ አብጦ አስተሳሰቧ አነጋገሯ ተበላሽቶ ማይንድ ሴቷ እኔ አላቅም። ተመልካቾቻችን፣ ይህም ፕሮግራም እንደዚህ ሰምቼ ከንፈሬ መጥቼ የምተው ፕሮግራም አይደለም። እስከ ፍፃሜው ደረጃ ድረስ ይህን ሰው ጠርተን ማውራት፣ ማማከር፣ በህግ ደረጃ መሄድ መጠየቅ፣ ካለብን እስከ የትኛውም ጉድጓድ መሄድ ካለብን መሄድ ይኖርብናል። ሰውዬው ከምታስቡ በላይ ነው። አይሆንም ሰውዬው በጣም ተደጋጊ ማንም አይሆን የሚባል ነገር የለም። እኛም የሰው ልጆች ነን፣ እሱም የሰው ልጅ ነው። እንዶም እኛ ምንም ወንጀል የሌለብን አጸያፊ ስራ የማንሰራ እሱ ግን እንደምትነግሪኝ ከሆነ አጸያፊ ባለጌ የሆነ የሰው ልጅ ተብሎ